አማን ኤሌክትሮኒክስ አዎ፣ እንዴት ነው? ሰላም ነው። ሰላም ነው። እንዴት ነው? እንዴት ነው? አለን አለን። አማን ነው። አለን። እስኪ ዛሬ የአንዳንድ ነገር እንድትነግረኝ ነበር። እሺ። ስለ ላፕቶፖች እና ስላላቸው ጥቅም ማወቅ ፈልጌ ነበረና እስኪ አንተ ጋር አሁን ቅናሽ የሚባሉት ላፕቶፖች እስኪ አሳይ። ቅናሽ እኔ ጋር ከ15000 ሚኒመም የሚባለው 15000 እስከ ያው አይነት አላቸው። አሁን ያለኝ ቅናሹ ላሳየ እስኪ እቺ አለች ኤችፒ ፕሮቡክ ነው። ኮራይ ስሪ አራተኛ ጄኔሬሽን አራተኛ የ2014 ምርት ማለት ነው። 500 ጂቢ ሃርድ ዲስክ ራሙ አራት ጂቢ ነው። 156 ኢንች፣ ባትሪው እስከ ውስጥ ከሶስት ሰዓት ይቆያል። እኔ ላፕቶፕ እኔ ጋ እስከ 16ሺ ብር ታገኙታላችሁ። ግን አሁን ለምሳሌ ይሄ ላፕቶፕ ለምን ለምን ይጠቅም ይችላል? ይሄ ለምን መሰለ አብዛኛው ጊዜ ይሄ ለቤቲንጎች አሉ አይደል? ቤቲንጎች ወይም ለቢሮዎች ለወርድ ኤግዜል ምናምን የሚጠቀሙበት ዩቲዩብ ለማየት እና ኦንላይን ትምህርቶች ለመማር ለእነሱ እነሱ ይሆናል ማለት ነው። ዋና ፐርፐዙ ለነዚህ ፐርፐዝ ይሆናል። በደንብ በጣም አሪፍ። ግን ከሱ ከፍ ትንሽ ትንሽ ከፍ የሚሉ አሁን እጅ ላይ ያለችው ይሄ ኤችፒ ኖት ቡክ ሆኖ ኮር አይ ፋይቭ ስድስተኛ ጄኔሬሽን ነው። አንድ ቴራ ሃርድ ዲስክ ራሙ ስምንት ጂቢ ነው። አስራ አምስት ነጥብ ስድስት ኢንች ነው። ባትሪው እስከ አራት ሰዓት አምስት ሰዓት ይቆያል። አሁን ይሄ ላፕቶፕ እስከ ሀያ ስድስት ሺህ አምስት መቶ ብር ነው እኔ ጋር አሪፍ። ለምን ይሆናል? ይሄ ለአካውንታንት ይሆናል፣ ቪዲዮ ኢዲት ለማድረግ ዲዛይን ለማድረግ ጀኔሬሽኑ ስድስት ስለሆነ ፕሮስፒዱም ትንሽ ከፍ ይላል። የተወሰነ ሃርድ ዲስክም ነው ኤስኤስዲ ስሎት አለው መጨመር ትችላለ፣ አፕግሬድ ማድረግ ማለት ነው። ለሱ ሱ ፐርፐዝ ይሆናል እና ቅድም የነገርኩ ለነሱ ደግሞ በደንብ ይሆናል ማለት ነው። ከነሱ ተጨማሪ ግን ለአካውንታንት፣ ለቪዲዮ ኤዲቲንግ፣ ለዲዛይኒንግ ምናምን ለነሱ እነሱ ይሆናል። እነዚህ ደግሞ ትንሽ ጄኔሬሽን ናቸው ከፍ የሚል ለምሳሌ በእነዚህ አሉ የቺፒ ላይት ቡክ ሆኖ ኮራይ ፋይቭ ስምንተኛ ጀኔሬሽን የ2018 ምርት ነው። እነዚህ በጣም ቤስት ነው። ሎጂካ ፕሮሰራቸው ራሱ ስምንት ነው። ይዞም ለመንቀሳቀስ አሪፍ ነው። ቀለል ያሉ ስለሆኑ ኪቦርድ ላይት አላቸው። 15 ነጥብ አምስት ኢንች ኮራይ ፋይቭ ስምንተኛ ጀኔሬሽን 512 ጂቢ የቅድሞቹ ኤችዲዲ ነበሩ። እነዚህ ኤስስዲ ናቸው። ኤስስዲ ማ ሶሊድ ስቴት ድራይቭ ነው። በጣም ፈጣን ናቸው። በፍጥነት ደረጃ ራማቸው 16 ጂቢ ነው። ኪቦርድ ላይ ታላቸው እነዚህ እስከ 40 ሺህ ብር ኔጋ ያገኙታል ማለት ነው። ይሄ አለ አሁን ሳይዙ ምናምን ተለቅሚን አብዛኛው ጊዜ ቪዲዮ ኤዲት የሚያደርጉ ዲዛይን የሚያደርጉ ሰዎች እነሱ የሚጠቀሙበት ነው። እና ለአካውንታንት ነምሎክ ስላለው ለሱ ለሱ ፐርፐዝ ይሆናል። ኤች ፒ ኤሊት ቡክ ነው 850 ጂ6 ኮራይ 7 ስምንተኛ ጄኔሬሽን ነው። 15 ኢንች ኪቦርድ ላይት አለው። 512 ጂቢ ስቶሬጅ ሲስዲ ነው። ራሙ 16 ጂቢ አፕግሬድ ማድረግ ይቻላል፣ ማሳደግ ማለት ነው። ካፓሲቲውም ራሙ ማለት ነው። ሁለት ጂቢ ራዲየን ግራፊክስ አለው ተጨማሪ። አሁን ይሄ ለቪዲዮ ኤዲቲንግ እና ለዲዛይኒንግ ለአውቶካድ ምናም በጣም ፐርፌክት ነው፣ ምክንያቱም ግራፊክስ ስላለው በደንብ ይሆናል ማለት ነው። ከለሩም ያምራል፣ ከሳይዞ አንጻር ምናም ባትሪ እስከ አምስት ሰዓት ይቆያል። በቪዲዮ እነዚህ እስከ ሀምሳ ሺ ብር ይገኛል ማለት ነው። ኔጋ ግን ላፕቶፖቹ እንትናቸው ሲጨምር በጣም ደስ ይላሉ። ጄኔሬሽናቸው ከፍ ባለ ቁጥር ዋጋቸውም እየጨመር ሄዳ ይሄዳል፣ ፐርፎርማንሳቸውም ትንሽ ከፍ ይላል ማለት ነው። ራሱ እየወደድኳቸው ነው። እስኪ ሌላ ተጨማሪ ከዚህ ሻል የሚል ሻል የሚል ደስ ይላል። እነዚህ ላፕቶፖች በእይታም ደረጃ በጣም ያምራሉ። ከዛ ደግሞ ቀለል ያሉ 13 ነጥብ 3 ኢንች ናቸው። ኤችፒ ላይት ቡክ ኮር አይ ሰቨን 11ኛ ጄኔሬሽን 13 ኢንች ኪቦርድ ላይት አላቸው። 512 ጂቢ ኤስኤስዲ ራማቸው 16 ጂቢ ነው። እነዚህ ግሬት ፐርፎርማንስ አላቸው። በፐርፎርማንስ ደረጃ ኢንቴል አይሪስ ግራፊክስ አላቸው። ይዞ ለመንቀሳቀስ ለምንም ነገር ይሆናሉ። ፖርቴብል ስለሆነ ማለት ነው። ይሄ ራሱ ሆኖ ስፔሲፊኬሽኑ ተመሳሳይ ሆኖ ታች ስክሪን 360 የሚታጠፍ አለ። ታጣፊ የሆነች በጣም ታምራለች፣ ቀጭን ናት እንደሱ ተመሳሳይ ነው። ኮራይ ሰቨን ኢለቨንዝ አምስት አስሮ በአስራስድስት ጂቢራ አስራ ሶስት ነጥብ አምስት ይንች ናት። ልዩነቱ ፍሊፕ ማድረጉና ተች መሆኑ ነው፣ ከሱ የሚለየው ማለት ነው። ዋጋ ግን ልዩነት አላቸው። አሁን እሱ ስልሳ ሰባት ሺ ብር ነው፣ ይሄ ደግሞ ሰባ ሰባት ሺ ብር ነው። በሁለቱ መሀል የአስር ሺ ብር ለውጥ አለው ማለት ነው። ፍሊፕ ማድረጉ ከኤችፒ ወጣ ስንል ደግሞ በጣም ብዙ ከስተመሮችን የሚወዱትን ላፕቶፕ ላሳየ፣ አንድ ላፕቶፕ አለች። ይህችኛዋ ማይክሮሶፍት ሰርፌስ ናት። ኮራጅ ሰበን 11ኛ ጄኔሬሽን ተች ስክሪን ነው። ክብደቱ ራሱ 1.7 ኪሎ ግራም ነው። በጣም ቀጭን ነው። እስሊም ከመሆኑ የተነሳ ራሱ ፍላሽ ፖርት የለውም። ፍላሽ ፖርት አይቀበልም። በኦቲጂ ነው የምትሰካው እና 512 ጂቢ ሲሲዲ ራሙ 16 ጂቢ ነው። ኪቦርድ ላይት አለው። ሶስት ነጥብ ቤዝ ስፒድ አለው። ከለሩ ያው በምታየው ከለር ነው፣ ብላክናት ማለት ነው። ይህ ባትሪው እስከ 14 ሰዓት ይቆያል በቪዲዮ ማለት ነው። 14 ሰዓት ቪዲዮ እያየህበት ፊልም እያየህበት እስከ 14 ሰዓት ይቆያል። በጣም ብዙ ከስተመሮች የወደዱት ላፕቶፕ ነው። አሁን ይሄ ላፕቶፕ እኔ ጋር እስከ 78ሺ ብር ብቻ ያገኙታል ማለት ነው። ከዚህ ደግሞ ሻል ሚል አለ። በኤችፒ ብራንድ ሆኖ በኤችፒ ብራንድ ስል የሚባለው ይሄ ላፕቶፕ ነው። ኤችፒ ስፔክተር አልትራ ሰበን 14ተኛ ጄኔሬሽን ወይም ደግሞ ኮራይ ሰበን 13ተኛ ጄኔሬሽንም አለኝ። በዚህ በራሱ ሶስት ሳይዞራል ታች ስክሪን ነው። አንድ ቴራ ኤስስዲ በ16 ጂቢ ራም 13.3 ኢንች ነው። ኪቦርድ ላይ ታለው ባትሪ ይህም እንደነገርኩ 14 ሰዓት ይቆያል እንደዚሁም ማለት ነው። እና ይሄ ብራንድ ኒው ነው። 00 ይህኛው እስከ 165ሺ ብር ይገኛል ማለት ነው። 14ኛ ጄኔሬሽን የ2024 ምርት ነው። ኦረዲ አሁን 2025 ላይ ያለ የ2024 ምርት ነው። ይሄ እስከ 165ሺ ብር ይገኛል። በጣም ያማምሩ ላፕቶፖችን ያሳየኝ እኔ ግን አሁን ለማየት የጓጓሁት እስኪ አሁን በዚህ አይነት ከዚህ የበለጠ ሌተስት የሆነ ላፕቶፕ ይኖሩ፣ እንደ ሌተስት ይኸው አጠገብ ላይ ያለው አሁን ለምሳሌ ሌተስት ስልክ ጌሚንግ ላፕቶፕ ነው። በዛው ላስተዋውቀው ጌሚንጎች አብዛኛውን የሚይዛቸው ጌሚንግ ላፕቶፖች ናቸው። እነዚህ አሁን ለአርቴክቸሮች፣ ለቪዲዮ ኤዲቲንግ፣ ለጌመሮች ምንም ነገር ማንኛውም አይነት ስራ የሚሰሩ ላፕቶፖች ናቸው። ኮራይ ሰብን አስራ ሶስተኛ ጄኔሬሽን ነው ግራፊክስ አለው አርባ ሰባ ስምንት ጂቢ አርቲክስ ኒቪዲያ ጂፎርስ ግራፊክስ አለው። አንድ ቴራ ሲሲዲ ራሙ ሰላሳ ሁለት ጂቢ ነው። ሌኖቮ ሊጅን ኮራይ ሰን አስራ ሶስት ኪቦርድ ላይ ታለው አር ጂቢ አስራ አምስት ነጥብ ስድስት ኢንች ነው። አሁን እነዚህ እስከ ሁለት መቶ ሺ ብር ይገኛሉ ማለት ነው። ኔጋ ማለት ከዚህም ከፍ የሚሉ አሉ። እኔጋ አሁን ያለው ከፍተኛ ላፕቶፕ የሚባለው ይሄ ነው። እንደምታያቸው መቶ ዘጠና ሺ መቶ ሀያ ሺ ጌሚንጎች አሉ። እና አሁን የመጨረሻ ሌተስት የሚባለው እኔ ጋ ያለው ይሄ ላፕቶፕ ነው። ይሄ ይመስላሉ ማለት ብዙም ያላሳየው ላፕቶፖች አሉ፣ ግን ሞር ቴሌግራም ቻናሌ ላይ እዛ ላይ ቢመርጡ የተሻለ ብዙ ኦፕሽኖች ከነ ቪዲዮ ከነ ፎቶ ያቸው ስላሉ እዛ ላይ መምረጥ ይችላሉ ማለት ነው። ያው ብዙ ጊዜ ለቪዲዮ ኤዲቲንግ ለግራፊክስም ኮዲንግ የሚፈልጉ ሰዎች ያው ኮንታክት ያደረጓል ያደርጉኛል ስል ቁጥሬ እዛው ባዮ ላይ ስላለ እዛ ላይ ማግኘት ይችላሉ። ስለተከታተላችሁ እናመሰግናለን። ሰብስክራይብ ላይክ ማድረግ እንዳትረሱ መቻችሁ።